ሰላም የተወደዳችሁ የዩቲዩብ ፋሚሊዎች እንዴት ናችሁ? ዛሬ እግዚአብሔር በኃይል እንደሚናገራችሁ አምናለሁ። አይኖቻችሁ በደንብ ይከፈታል። ስለዚህ አምናለሁ። የብዙዎች ጥያቄ ነው ዛሬ የሚመለሰው። ብዙ ጊዜ የምንጠይቀው ጥያቄ ይህንን ጥያቄ ነው። ባይብል ላይ እንደዚህ ይላል፣ ማቴዎስ ወንጌል ምዕራፍ 7 ከቁጥር 22 ጀምሮ በዚያን ቀን ብዙዎች ጌታ ሆይ ጌታ ሆይ፣ በስመ ትንቢትን አልተናገርንምን በስም አጋንንትን አላወጣንምን በስመ ብዙ ታምራትን አላደረግንምን ይሉኛል። የዚያን ጊዜም ከቶ አላውቃችሁም እናንተ ዓመፀኞች ከኔ ራቁ ብዬ መሰክርባችኋለሁ። ይህንን ጥያቄ ከልጅነታችን ጀምሮ ብዙ ጊዜ ምን ጠይቀው ነው? እኔ በጣም እፈራ ነበር። ትንቢት ተናገርሪ የፈውስ አገልግሎት አገልግዬ ታዲያ ሄቨን ካልገባሁኝ ማን ነው የሚገባው? ምክንያቱም ብዙ እንደ ምስክርነት ምንቆጥራቸው እግዚአብሔር መንግስት ይወርሳሉ ብለን የምናስባቸው እንደዚህ አይነት ሰዎች ናቸው። ስለዚህ ይሄ የብዙዎቻችን ጥያቄ ነው፣ እኔም ጋር ትልቅ ፍርሃት ይፈጥርብኝ የነበረው ጥያቄ ነው። ብዙ ጊዜ አንብቤያለሁ፣ አስተውየያለሁ። ስለዚህ ዛሬ ይሄንን ነው የምንመልሰው። በደንብ አርጋችሁ እስከመጨረሻው ድረስ አድምጡኝ። መጀመሪያ ማወቅ ያለባችሁ ነገር ቅባት እና ልጅነት የተለያዩ ነገሮች ናቸው። አሁንም ማገለግላችሁ በቅባት ነው። በእርግጥ ቅባት እና ልጅነት ልዩነታቸው ምንድን ነው? ቅባት ማለት የእግዚአብሔር ችሎታ ባንተ ህይወት ሲገለጥ ማለት ነው። ምንም አይነት ሰው ልትሆን ትችላለህ። ቋንቋ የማትችል ልትሆን ትችላለህ። መናገር የማትችል ልትሆን ትችላለህ ሙሴ እንዳለው ማለት ነው። እኔ አፈተብነኝ እንዳለው ማለት ነው። መናገር የማትችል ሰው ልትሆን ትችላለህ፣ ወይም ባለበት ስፍራ የሚመጥን አይነት ፐርሰናሊቲ ላይኖርህ ይችላል። ቅባት ከመጣብህ ግን በአንተ አቅም ሳይሆን ከአንተ አቅም በላይ የሚሰራ የእግዚአብሔር ችሎታ ነው የሚገለጠው። ልክ ቅባት ሲመጣብህ የምትፈራ ከሆነ ደፋር ትሆናለህ። ዳዊት የበግረኛ ነበር ምን ከመጣበት ሰዓት ጀምሮ የንግስና ቅባት በላዩ ላይ ከመጣበት ሰዓት ጀምሮ ያረኛ ወደ ንግስና ነው የመጣው? አይታችኋል። ቅባት ሲመጣባችሁ የእግዚአብሔር ችሎታ ባንተ ህይወት ነው የሚገለጠው። ልጅነት ልዩነቱን አሳይቸዋል። ልጅነት ደግሞ ዘር መካፈል። አሁን እነዚህ ነገሮች ግልጽ ሲሆኑላችሁ ምንም አትፈሩ፣ ጥያቄም አይፈጠርባችሁ። ግን ብዙ ጊዜ ማለት ነው እየተነበዩ አጋንንት እያስወጡ ሄቨንን የማይወርሱ ሰዎች ሊኖሩ ይችላሉ ለምን ይህን አሁን ስሙኝ ልጅነት የሚጀምረው ከትንሣኤ በኋላ ነው ቅባት ደግሞ ከትንሣኤ በፊት ነው ይህን ከማስረዳቴ በፊት ማለት ነው ኢቨን የእስራኤል እንኳን ወገን ሳይሆን የእግዚአብሔር እንኳን ወገን ሳይሆን ቅባት የሰራባቸው ሰዎች አሉ። ከእነሱ መካከል አንድ ሰው ላሳያችሁ። መጽሐፍ ላይ ለምሳሌ መጽሐፈ ትንቢተ ኢሳይያስ ላይ ምዕራፍ አርባ አምስት ላይ አንድ ሰው ላሳያችሁ። እንደዚህ ይላል ከቁጥር አንድ ጀምሮ እግዚአብሔር ለቀበውት አሕዛብንም በፊቱ አስገዛ ዘንድ የነገስታትንም ወገብ እፈታ ዘንድ በሮቹን እንዳይዘጉ መዝጊያዎቹን በፊቱ ከፍት ዘንድ ቀኝ እጁን ሊያስኩት ለቂሮስ እንዲላል ቂሮስ የአዛብ ሰው ነው። የአዛብ ንጉስ ነው። ቂሮስ የአዛብ እንደሆነ የምታውቁበትን አንድ ነገር ላሳያቸው። እዚሁ ቁጥር አራት ላይ ስትወዱ ስለ ባሪያዬ ስለ ያዕቆብ ስለ መረጥኩትም ስለ እስራኤል ብዬ በስመ ጠርቻለሁ። በቁልምጫስም ጠራው። አንተ ግን አላወክኝ። እኔ እግዚአብሔር ነኝ፣ ከኔም ሌላ ማንም የለም ከኔ በቀር አምላክ የለም። እግዚአብሔር እዚህ ጋር ለያዕቆብ ለቂሮስ ራሱን ኢንትሮዲዩስ እያደረገ እያስተዋወቀው ነው። የእስራኤል ህዝብ ሆነ የያዕቆብን የአብርሃምን፣ የኢሳቅን አምላክ አለማወቅ በፍጹም አትችልም። ነገር ግን እያስተዋወቀው ነው። ቂሮስን ብታጠኑት ቂሮስ የአሕዛብ ሰው ነው። ነገር ግን እግዚአብሔር ሲጠቀምበት ታዩታላችሁ፣ እግዚአብሔር ሲሰራበት ታዩታላችሁ። በሰው ላይ ብቻ አይደለም። በአህያም ላይ ሲሰራ ታዩታላችሁ። በለዓምን ስታስጠነቅቀው ያቺ አህያ ታዩታላችሁ። እግዚአብሔር ሊሰራብህ ይችላል። ይሰራብሃል ማለት ግን ሂቨንን ትወርሳለህ ማለት አይደለም። ምክንያቱም ቅባትና ልጅነት የተለያዩ ነገሮች ናቸው። ቅባት መች ነው የጀመረው? ቅባት የጀመረው ከትንሣኤ በፊት ኢየሱስ እንኳን ሳይመጣ ቅባት ይሰራ ነበር። ሳምሶን ላይ ከባድ ቅባት ሲገለጥ ታያላችሁ። ዳዊት ላይ ቅባት ሲገለጥ ታያላችሁ። ሙሴ ላይ፣ ኤልያስ ላይ ሲገለጥ ታያላችሁ። እነዚህ ሰዎች ልጅነትን አያውቁ፣ ከእግዚአብሔር ዘርን አልተካፈሉ። ምክንያቱም ልጅነት የጀመረው ኢየሱስ ሞቶ ሲነሳ ከዛ በኋላ ነው። ከትንሣኤ በኋላ ልጅነት የጀመረው ሰው በልቡ አምኖ ባፉ ሲመሰክር ይድናል የትኛውን ኢየሱስ ጌታ እንደሆነ በልብ ብታመን፣ ከሙታን እንደተነሳ ብትመሰክር፣ ምን ትላል? ትድናል። ይሄ ነው ልጅነትንም ያመጣው? ከማይጠፋ ዘር ተወልደዋል ነው የሚለው። አይታችኋል፣ ልጅነት የጀመረው ከትንሣኤ በኋላ፣ ቅባት የነበረው ከትንሣኤ በፊት። ኢቭን ኢየሱስ የላካቸው ደቀ መዛሙርት አንድ ነገር ሪፖርት ሲያደርጉት ትሰማላችሁ እንደዚህ ብለው ተናገሩ። ከኛ ጋር አንድ አጋንንትን የሚያስወጣ በስም አጋንንትን የሚያስወጣ ሰው አገኘን፣ ስናገኘው ተቃወም ነው አሉት። ኢየሱስ ለምን ትቃወሙታላችሁ ነው ያላቸው? አይታችኋል። ኢቨን ኢየሱስ ሞቶ ሳይነሳ እንኳን ብዙ ቅባትና ጸጋ ይገለጥ ነበር። ስለዚህ አንድ ነገር ነው እግዚአብሔር አስተማሪ ገባኝ። ሊሰራባችሁ ይችላል ቅባት ልጅነት ግን ከዘር ጋር ነው የተገናኘው። ታዲያ ልጅ እንደሆንኩኝ እርግጠኛ መሆነው እንዴት ነው? ትንቢት እየተናገርኩኝ አጋንንቶችን እያስወጣል ልጅ እንደሆንኩኝ ታዲያ እንዴት ነው ሹር መሆነው? የመጀመሪያው ሮሜ ስምንት ላይ የሚናገረው ቃል አለ። የእግዚአብሔር ልጆች መሆናችሁን ያ መንፈስ ለመንፈሳችሁ ምስክርነትን ይሰጣል። ልጅ እንደሆንክ ሹር የምትሆነው የመጀመሪያው ነገር በመንፈስ ቅዱስ አማካኝነት የሚሰጥ ምንድን ነው? ምስክርነት። ልጅ እንደሆንክ ታውቃለህ። እኔ እግዚአብሔር መንግሥት እንደምገባ እርግጠኛ አይደለሁም፣ ልጅ እንደሆንክ እንኳን እርግጠኛ አይደለሁም የሚሉ ሰዎች አሉ። እነዚህ ሰዎች ማለት ነው ከመንፈስ ቅዱስ የሚመጣ ምስክርነት የላቸው? እኔ ልጅነቴን ሹር የሆንኩት ኢየሱስን ስቀበል ከዛስ በመንፈስ ቅዱስ አማካኝነት የሚመጣ ምስክርነት አለ። ከዛ በኋላ ትንቢትን ብትናገር አጋንንቶችን ብታስወጣ ምንም ችግር የለውም። የእግዚአብሔር መንግስት እያሰፋ ነው የምትሄዱ፣ ምክንያቱም ኦልሬዲ ልጅ ነው። ልጅነት ምስክርነት አግኝተሃል። አሁን ልጅ እንዳልሆኑ እርግጠኛ ያልሆኑ ሰዎች እስቲ ኢቭን ለሌሎቹ ስትመሰክሩ እንደዚህ ብላችሁ ታይቋቸው የእግዚአብሔር መንግስት ወርሳላችሁ ወይ ልጆች ናችሁ ወይ ብላችሁ ጠይቋችሁ። እርግጠኛ አይደሉም ምክንያቱም የመንፈስ ቅዱስ ምስክርነት የላቸው። ስለዚህ አይኖቻችሁን ስራ ላይ አይደለም ማድረግ ያለባችሁ የሚገለጠው ነገር ላይ አይደለም ማድረግ ያለባችሁ። እኔ ላይ በደንብ ይገለጣል፣ በትንቢት አገለግላለሁ፣ ቅባት በህይወቴ ላይ ይገለጣል። አሁንም እያገለገልኳችሁ እያስተማርኳችሁ ያለው በቅባት ነገር ግን መቶ ፐርሰንት መፈረም ያለባችሁ በዚህ አይደለም። ምክንያቱም ሰማይ ሲሄዱ አሁንም አላቃችሁም ይባሉ አሉ። ምስክርነት አለ ወይ? ኢየሱስን ከተቀበልከው ምስክርነት ካለ መቶ ፐርሰንት ለቤዛ ቀን የታተማችሁበትን ቅዱስን መንፈስ አታሳዝኑ። ማተሙ ማረጋገጫው መንፈስ ቅዱስ በዚህ ትምህርት እንደተባረካችሁ አምናለሁ ከተባረካችሁ ሰብስክራይብ ማድረግ ሼር ማድረጋችሁን ለሌሎች ላይክ ማድረጋችሁን በፍጹም እንዳትረሱ። ኮሜንት ላይ መባረካችሁን ማየት እፈልጋለሁ። ተባረኩ።